ሰላምታይ ሰላምታችን አስቀደምን። ሰላም ጤና ይስጥልኝ። ክብራትና ክብራን ለሰዓቱ ያዝማቸውን መረጃዎች ወደ እናንተ እናደርሳለን። በቅድሚያ መንኳር መረጃዎቹን የፋኖ ኃይሎችን አጥፋለሁ በሚል ዘመቻ ማዕበል ያወጀው አገዛዙ ያላሰበው ከባድ ዱብዳ እንደገጠመ ተሰማ። ለቁጥር የሚያዳግት የአገዛዙ ሰራዊት ወታደር በፋኖ ምርኮኛ ተደርጎ መታየቱ በብልጽግናው ቤት ከፍተኛ መረበሽ ፈጥሯል ተብሏል። ይህ በእንዲህ እንዳለ እየተደረጉ ባሉ እልህ አስጨራሽ ጉዳዮች ከፍተኛ የመንግስት ወታደራዊ አዛዦች መገደላቸውም ተሰምቷል። የፋኖ ኃይሎችም አዳዲስ ከተሞችን መቆጣጠራቸውን አሳውቀዋል። አገዛዙ በበኩሉ የፋኖ ከፍተኛ አመራሮችን ለመደምሰስ የጀመርኩትን ልዩ የዘመቻ ማዕበል ኦፕሬሽን የክልሉ ሕዝብ ደግፎልኛል የሚል ፕሮፓጋንዳውን በልሳኖቹ እያስነገረ ይገኛል። ቀዳሚው መረጃችን ነው። ሌላኛው መረጃችን የብልጽግናው መንግስት የትግራይ ሰራዊትና የህዝባዊ ወያነ ሓርነት ትግራይ ህዋት አመራሮችን ይወጉልኛል ያላቸውን ታጣቂዎች ወደ ትግራይ ክልል ማስገባቱ ተሰምቷል። ህዋትም ግዙፍ የተባለ ኃይሉን በአማራና አፋር ክልል ድንበር ላይ ማስጠጋቱ ተነግሯል። ነገሮች ሳይታሰቡ ተካሯል ሲል ቢቢሲ ዘግቧል። በህዋትና በኤርትራ መካከል የተፈጠረው ጥምረትም ከፍተኛ ስጋት ፈጥሮብናል ሲሉ የብልጽግና ሹማምንትና ከህዋት ያፈነገጡ ባለስልጣናት መግለጻቸውም ታውቋል። ይህ በእንዲህ እንዳለ የህዋትና የኤርትራ ደህንነት ሰዎች በአዲስ አበባ ከተማ በስለላና መረጃ ማሰባሰብ ስራ ላይ ሰማርቷል በሚል በመዲናዋ ከባድ እስርና አፈሳ መጀመሩን ቢቢሲ ዘግቧል። በዝርዝር የያዝ ነው። ሌላኛው መረጃችን ነው ብልጽግናው ፕሬዝዳንት አብይ አህመድ ከኤርትራ ጋር ውጊያ ከማድረጌ በፊት የማጠፋቸው ሰዎች አሉ ሲሉ መናገራቸው ድንጋጤን ፈጥሯል። የሰሜን ኢትዮጵያው ጦርነት ዳግም ሊያገርሽ 11ኛው ሰዓት ላይ መድረሱ ተነግሯል። ጠቅላይ ሚኒስትር አብይ አህመድም ቅርብ ለሚሏቸው ጀኔራሎቻቸው ሰሞኑ የተናገሩት ንግግርም ከፍተኛ ድንጋጤን ፈጥሯል። ጠቅላይ ሚኒስትሩ ከኤርትራ ጋር ውጊያ ከማድረጌ በፊት የማጠፋቸው ሰዎች አሉ በሚል ትዕዛዝ እንደሰጡ ተነግሯል። አብይ አህመድ ቀጣዩን ጦርነት በሚመለከትም ጀኔራሎቹን ክው ያደረገ ጉድ ማሰማታቸው ታውቋል። ተደምጦታላችሁ። እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነት ለማድረግ አስፈላጊውን ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናግረዋል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉ የድፍጠጣ አጥቃቶች ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሱ ቀጥለዋል። የብልጽግናው መንግስት የፋኖ ኃይሎችን እስከ ሰኔ 30 2017 ዓ.ም ድረስ አጥፋለሁ ብሎ የጀመረው ዘመቻ ማዕበል አሁንም ከፍተኛ ጉዳቶችን እያደረሰ በተለያዩ አካባቢዎች እንደቀጠለ የዜና ምንጮች ዘግበዋል። ትናንትናና ዛሬ ከፍተኛ ውጊያ ከተደረገባቸው አካባቢዎች ውስጥ ጎጃም ደጋዳሞት አንዱ ነው። በዚህ ቀጠና ለቁጥር የሚያዳግቱ የመከላከያ ሰራዊት ኃይሎች ምርኮኛ መደረጋቸውን ከአካባቢው የወጡ መረጃዎች ጠቁመዋል። ላለፉት አምስት ቀናት በዚህ አካባቢ ሲደረግ በቆየ ውጊያ እጅግ በርካታ የመንግስት ኃይሎች በሰልፍ ተማርከው ሲገቡ የሚያሳዩ ምስሎችና ተንቀሳቃሽ ምስሎች ይፋ ተደርገዋል። በአሁኑ ሰዓት ደጋዳሞትና አካባቢው በፋኖ ኃይሎች ቁጥጥር ስር እንደሚገኝም ይፋኖ የዜና ምንጮች ዘግበዋል። በዚሁ በጎጃም ቀጠና በምስራቅ ጎጃም ዞን አማኑኤል ከተማ ዙሪያ በተደረገ ከባድ ውጊያ የአድማ ብተና ዋና አዛዡ መገደላቸውን መረጃው ይጠቁመዋል። ከሰሞኑ በፋኖ ኃይሎች ና በመንግስት ኃይሎች መካከል በቀጠለው ውጊያ ዋና አስተባባሪ ና መሪ የነበሩት የአድማ ብተና ዋና አዛዡ ኮማንደር በላይ ነህ በመኪና በሚንቀሳቀሱበት ሰዓት በተፈጸመባቸው የድፈጣ ጥቃት ከነ አጃቢዎቻቸው መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ና ሰሜን ጎንደር አዋሳኝ አካባቢዎች እስከ ትናንት አመሻሽ ድረስ ውጊያ እንደነበረ የተገለጸ ሲሆን የፋኖ ኃይሎች ገደብ ከተማን እስከ ሌሊቱ ስድስት ሰዓት ድረስ ተቆጣጥረው እንደነበረም ተሰምቷል። የፋኖ ኃይሎች ከዚህ በተጨማሪ ከጎንደር ወደ ሽሬ የሚወስደውን ዋና መንገድ መቆጣጠራቸው የታወቀ ሲሆን የከተማዋ በመግባትም በሚሊሻና በአድማ ብተና አባላት ላይ ከፍተኛ የሰብአዊና ቁሳዊ ጉዳት ማድረሳቸው የታወቀ ሲሆን ያፈገፈጉ የሚሊሻና የአድማ ብተና አባላት ደግሞ በከተማዋ ዙሪያ በሚገኙ ተራሮች ላይ ሰፍረው ማድራቸው ተነግሯል። የአካባቢው ነዋሪዎች ፋኖች ወደ ከተማው ገብተው ኦፕሬሽን ከፈጸሙ በኋላ ሌሊቱን አካባቢውን ለቀው መውጣታቸውን የገለጹ ሲሆን የመንግስት ኃይሎች ግን መልሰው ወደ ከተማዋ አለመግባታቸውንም ጠቁመዋል። ክልሉ ከፍተኛ ጉዳትን እያስተናገደ የሚገኘው የመከላከያ ሰራዊቱ የፋኖ ከፍተኛ አመራሮችን ለመደምሰስ የጀመርኩትን ልዩ የዘመቻ ማዕበል ኦፕሬሽን የክልሉ ሕዝብ ደግፎልኛል የሚለውን ፕሮፓጋንዳውን በልሳኖቹ በኩል እያስነገረም ይገኛል። የፋኖ ኃይሎች ግን ይህንን የአገዛዙን ህልም ጉም ያደረገ እርምጃዎችን በመልሶ ማጥቃት ያገዛዙ ጦር ላይ ከፍተኛ ጉዳት የደረሰበት እና በርካታ የጦር መሳሪያዎች የማረከበት የታሰሩ የግፈ ሰረኞችን ያስለቀቀበት ውጊያ እያደረገ እንደሆነም ተናግረዋል። በተለያዩ የውጊያ ቀጠናዎች ላይ የነበሩ ሽንፈቶቹን በሚመለከት ጸጥ ለጥ ያለው ብልጽግና ሰልፎቹን በተመለከተ ግን በልሳኖቹ በኩል ሲያስተጋባም ተሰምቷል። ክልሉ ዋና ዋና ከተሞችን ጨምሮ እየተደረጉ ባሉ በርካታ ውጊያዎች በአራቱም ግዛቶች የፋኖ ኃይሎች በሰራዊቱ ላይ ከባድ ጉዳት ማድረሳቸውን ልሳኖቹ አልዘገቡም። ፊልድ ማርሻሉ ብርሃኑ ጁላ የፋኖ ኃይሎች በአብዛኛው ገዳምና ዋሻ ውስጥ ተደብቀው ይገኛሉ፣ ዘመነ ካሴም ወደ ሱዳን ሸሽቷል በማለት በተደጋጋሚ በመናገራቸው ይህንን ሲያስተጋባላቸው የነበረው የሚዲያ ሰራዊት በየትኛውም ማፎ የፋኖ ኃይሎች ከተሞችን ተቆጣጠረ እስረኞችንም አስለቀቀ ብሎ አይለፈፍም። ክልሉ የባዴን ብልጽግና አመራሮች በበኩላቸው የፋኖ ኃይሎች በክልሉ ከባድ መሳሪያን በመጠቀም ድብደባ ፈጽመዋል ሲሉ ከሰዋል። በሰሜን ወሎ ዞን ግዳን ወረዳ ሙጃ ከተማ በተፈጸመ ተደጋጋሚ የሞርታር ጥቃት አራት ሰዎች ሲገደሉ ሰባት ሰዎች መቁሰላቸውን ነዋሪዎችንና የክልሉን የብልጽግና ባለስልጣናት ዋቢ በማድረግ ቢቢሲ ዘግቧል። ጥቃቱ የተፈጸመው ሰኔ ሃያ ሁለት ቀን 2017 ዓም በሙጃ ከተማ ከጠዋት ሁለት ሰዓት አካባቢ ነው ያሉት እማኞቹ የአካባቢው አስተዳደርና የዞኑ አመራሮች ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ ኃይሎች ናቸው ሲሉ ተናግረዋል። ጥቃቱን የፈጸሙት የፋኖ ኃይሎች በመንግስት የተጠራውን ህዝባዊ ሰልፍ ለመበተን ነው ሲሉም ተናግረዋል። ሰሜን ኢትዮጵያ ጦርነት ዳግም ሊያገረሽ አስራ አንደኛው ሰዓት ላይ መድረሱ ተነገረ። ጠቅላይ ሚኒስትር አብይ አህመድም ቅርብ ለሚሏቸው ጀኔራሎቻቸው ሰሞኑን የተናገሩት ነገርም ከፍተኛ ድንጋጤ ይፈጥሯል። ጠቅላይ ሚኒስትሩ ከአስመራ ጋር ውጊያ ከማድረግ በፊት ከኤርትራ መንግስት ጋር ግንኙነት ፈጥረው ችግር ሆነውብኛል ያሏቸውን የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት ጀኔራሎችን ለማጥፋት ወደ ትግራይ ድሮ ልከው እንደነበረም ተገልጿል። ጠቅላይ ሚኒስትር አብይ አህመድ ቅርብ ለሚሏቸው ጀኔራሎች ና ለውጭ ሀገር ዲፕሎማቶች ሰሞኑን የተናገሩት ነገርም ድንጋጤን ፈጥሮ መነጋገሪያ ሆኗል ጠቅላይ ሚኒስትሩ ከሰሞኑ የኤርትራ መንግስት ጦርነት ሊከፍትብኝ ዝግጅቱን አጠናቋል፣ በሀገር ውስጥ ያሉ ታጣቂዎችንም እያሰለጠነና እያስታጠቀ መንግስቴን ለማፈራረስ እየሰራ ነው ብለው ለአለም አቀፉ ተቋማትና አገራት የውቁልኝ ደብዳቤ ካስገቡ በኋላ ከኤርትራ ጋር ጦርነት ከመጀመራቸው በፊት የህወሓት አመራሮችንና የትግራይ ሰራዊት ጄኔራሎችን ማጥፋት አለብኝ ብለው ወስነው ወደ ትግራይ መቀለ ድሮን ልከው እንደነበረም ታውቋል። ጠቅላይ ሚኒስትሩ አመራሮቹንና የሰራዊቱን አዛዦች ካጠፋው በኋላ ሰራዊቱ ይበተናል አንድ ሆነው ቆመው መዋጋት ስለማይችሉ በቀላሉ አሸንፋለው ብለው እቅድ ይዘው እንደነበረ የተሰማ ሲሆን ይህንን እቅድም ለቅርብ ጀኔራሎቻቸውና ለውጭ ሀገር ዲፕሎማቶች እንደተናገሩም ተነግሯል። ጠቅላይ ሚኒስትር አብይ አህመድ ባሳለፍ ነው ሰኞ ሰኔ 16 ቀን 2017 ዓ ም ወደ ትግራይ መቀለ የዋታ አመራሮችና የትግራይ ሰራዊት ጀኔራሎችን ለማጥፋት የላኳ ድሮን እንድትመለስ የተደረገ ሲሆን መከላከያ ጀኔራሎቹ በቂ የፖለቲካ ስራ አልተሰራም በዚህ ጊዜ አመራሮቹ ላይ እና ጀነራሎቹ ላይ እርምጃ መውሰድ ያልታሰበ ቀውስ ይፈጥራል፣ ዓለም አቀፉ ማህበረሰብም ዝም ብሎ አይመለከተንም፣ ቢቀር ይሻላል ብለው ባደረጉት ጉትጎታ ጥቃቱ ሳይፈጸም እንደቀረ ተገልጿል። ኖም ጠቅላይ ሚኒስትሩ አሁንም ይህንን እቅዳቸውን እንዳልተውት የተናገሩት ለመረጃው ቅርበት ያላቸው የመረጃ ምንጮች። ወደ መቀለ ድሮኗ በተላከችበት ጊዜ ግን ጠቅላይ ሚኒስትሩን ጨምሮ ፊልድ ማርሻል ብርሃኑ ጁላ፣ አማካሪያቸው አለምሸት ደግፌ፣ የአየር ኃይል አዛዡ ሌተናል ጀነራል ሲሆን የልማ መርዳሳ ከሲቹዌሽን ሮም ሆነው ሲከታተሉ እንደነበር አስረድተዋል። ምንጮቹ አክለውም የመከላከያው ከፍተኛ አመራር በቂ የፖለቲካ ስራ አልተሰራም ብለው እቅዱ ለጊዜው ከተሰረዘ በኋላ ድሮኖቹ የህወሓት አመራሮችና የትግራይ ሰራዊት ጀኔራሎች መኖሪያ ቤት ላይ ካንዣበበ በኋላ መመለሱ ተነግሯል። ይህ በእንዲህ እንዳለ ህወሓት ግዙፍ የተባለ ሀይሉን በአማራና በአፋር ክልሎች ድንበር አካባቢ ማስጠጋቱ ተሰምቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት በርካታ ታጣቂዎችን ያሰማራና ከቀላል እስከ ከባድ መሳሪያ እያስገባ ጠንካራ ወታደራዊ ዝግጅት እያደረገ እንደሆነም ተገልጿል። ባለፉት ሶስት ተከታታይ ቀናቶች ብቻ ታጣቂዎችን የጫኑ ከሀምሳ በላይ ወታደራዊ ተሽከርካሪዎች ወደ ራያ አዘቦ ቀጠና ዋጅራት ተብሎ ወደሚጠራ አካባቢ ማስጠጋቱ የተሰማ ሲሆን የሚሆነው በአፋርና ትግራይ ድንበር አካባቢ መጋሎ ተብሎ በሚጠራ ቦታ ላይ በፌዴራል መንግስትና ከህወሓት ባፈነገጡ ፖለቲከኞች ይደገፋሉ የተባሉ ታጣቂዎች ወደ ትግራይና ዋጅራት ገብተዋል፣ በወታደራዊ እንቅስቃሴን ጀምረዋል መባሉን ተከትሎ ህወሓት ከመቀሌና ከሌሎች የትግራይ አካባቢዎች ወደዚህ አካባቢ ሀይሉን እንዳንቀሳቀሰ ነው የተነገረው። ፌዴራል መንግስቱ እውቅናና ድጋፍ የትግራይ ድንበር ነጻ መሬት ላይ ሲሰለጥኑና ሲደራጁ የነበሩ ኃይሎች ቁጥራቸው ሁለት ሺህ እንደሚጠጋ የተነገረ ሲሆን በትናንትናው ለጠዋት ላይ ከፌዴራል መንግስቱ በተሰጠ ትዕዛዝ አፋርን ተሻግረው ወደ ትግራይ መግባታቸው ተገልጿል። ለጉዳዩ ቅርበት ያላቸው የዜና ምንጮች ከፌዴራል መንግስቱ ለታጣቂዎቹ የተሰጣቸው ትዕዛዝ እስካሁን ሰልጥናቸዋል፣ በበቂ ሁኔታ ታጥቃቸዋል፣ በህወሓት ግፊት የተሾመውን የጀኔራል ታደሰ ወረደ መንግስት ማውረድ አለባቸው፣ ትግራይን ያለምንም ሁኔታ መቆጣጠር አለባችሁ ተብለው ስምሪት ወስደው ወደ ትግራይ ሲንቀሳቀሱ፣ ከአፋር ወደ ትግራይ የሚወስደው መንገድ ለሰዓታት ዝግ ሆኖ እንደነበረም ተሰምቷል። የህዋት እና የትግራይ ሰራዊት አዛዦች የታጣቂዎችን እንቅስቃሴ እንደሰሙ የቡድን ከባድ መሳሪያዎችን ይጫኑ ወታደራዊ ተሽከርካሪዎችን ወደ አካባቢው እንዳስጠጉ የተነገረ ሲሆን በዋጅራት፣ ጨርጨር፣ መሆኒ፣ ራያ እስከ አዘቦ ቀጥና ድረስ አዳዲስ ወታደራዊ ኃይል እና ከባድ መሳሪያዎችን ካሰማሩባቸው አካባቢዎች መካከል ተጠቃሾች ናቸው። የመረጃ ምንጮቹ እንደሚሉት ከሆነ ህዝባዊ ወያነ ሓርነት ትግራይ ከሰሞኑ በስድስት ግንባሮች ውጊያ ለመክፈት እንቅስቃሴ እያደረገም እንደሚገኝ ተናግረዋል ወልቃይታ አምስት ግንባሮች እንዲሁም በአፋር በኩል ውጊያ ለመክፈት ዝግጅቱን እያጠናከረ ነው ሲሉ የዜና ምንጮች ዘግበዋል። ከዚሁ ጋር በተያያዘ የሜጀር ጀነራል አስመሮም የነ ደብረ ጽዮንን ህወሓት በመክዳት አዲስ የተቋቋመውን ታጣቂ ኃይል መቀላቀላቸውን አስታውቀዋል። ሜጀር ጀነራሉ ከህወሓት ጀኔራሎች ጋር ቅራኔ ውስጥ መግባታቸው የተነገረ ሲሆን በዚህም ህወሓትን በመክዳት በጌታቸው ረዳና በብልጽግናው መንግስት ይደግፋል የተባለውን ታጣቂ ቡድን ተቀላቅለዋል። በሌላ መረጃ በህዋትና በኤርትራ መካከል የተፈጠረው ጥምረትና ግንኙነት ከፍተኛ ስጋት እንደፈጠረባቸው የብልጽግና ባለስልጣናትና ከህዋት ያፈነገጡ ባለስልጣናት መናገራቸው ተሰማ። የህዋትና የሻቢያ ጥምረት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህዋት ከፍተኛ አመራር ዛሬ ገልጸዋል። በቅርቡ ህዋትና ሻቢያ ጥምረት እየፈጠሩ መሆኑ የተገለጸ ሲሆን የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ እንደሚገባ የቀድሞ የህዋት ከፍተኛ አመራሮች አሳስበዋል። የቀድሞ የህዋት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት እየተደረገ ያለ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጸዋል። ሌላው የቀድሞ የድርጅቱ አባልና ና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች የሆኑት ፕሮፌሰር ክንዳይ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት አላማ ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህዋትና የኤርትራ መንግስት ጥምረት መፍጠር ለጦርነት አላማ እየተደረገ መሆኑ እየተገለጸም ይገኛል። በተጨማሪም በትግረኛ ጽምዶ ወይም ጥምረት ለአቀኛ ሰላም ለትግራይና ከሆነና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን ከዚህ ቀደም መገለጹ ይታወሳል። ይህንን ጥምረት በሚመለከት ሀሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት እየተደረገ ያለ ጥምረት ነው ብለውታል። ብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳርፍ መሰራት አለበት ሲሉ ገልጸዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና ማቋረጥ ያለበት የፌዴራል መንግስቱ ነው በማለትም አሳባቸውን ሰጥተዋል። ለዋስ ሀሳባቸውን ለዜና ምንጫችን የሰጡት የቀድሞ የህዋት አባልና ከፍተኛ አመራር ፕሮፌሰር ክንዲያ ገብረ ሕይወት በአንድ ሏላ ሀገር ውስጥ ሌላ ሀገር ጋር ማንግኙነት መፍጠር እንዳለበት ይታወቃል ያሉ ሲሆን ህገወጥ ግንኙነቶች ሲኖሩ ደግሞ ማስቆም ያለበት ማን እንደሆነ ግልጽ ነው ሲሉ ተናግረዋል። በእንዲህ እንዳለ በህዋትና ኤርትራ ጸምዶ ተብለው የሚጠሩ የደህንነት ሰዎች በአዲስ አበባ ውስጥ በስለላና በመረጃ ማሰባሰብ ስራ ላይ ተሰማርተዋል በሚል የደህንነት መስሪያ ቤቱ በርካታ የትግራይ ና የኤርትራ ተወላጆችን እያሰረ መሆኑን ቢቢሲ ዘግቧል። በነ ደብረ ጽዮን የሚመራው የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን የሚደገፉ በርካታ ዜጎች እንዲሁም በርካታ የኤርትራ ስደተኞች ከጠቅላይ ሚኒስትሩ ጽህፈት ቤት በተላለፈ ትእዛዝ እና የደህንነት መስሪያ ቤቱ ባስፈጸመ ኦፕሬሽን በቁጥጥር ስር መዋላቸው የተገለጸ ሲሆን በትግራይ የሚገኙ የህወሓትና የሰራዊቱ አመራሮች ንብረት ላይ መረጃ እየተሰበሰበ እንደሆነ ተነግሯል። እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነት ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናግረዋል። ፕሬዚዳንቱ በትሩዝ ማህበራዊ ሚዲያቸው ላይ እንደጻፉት ከሆነ በምክር ሀሳቡ ስምምነቱ ጦርነቱን ለማቆም ከሁሉም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎቹ ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያን እና ግብፃውያን የመጨረሻ ምክረ ሀሳብ ያቀርባሉ። ሀማስ ይህንን ስምምነት ይቀበላል ብዬ ተስፋ አደርጋለሁ። ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲሉም ተናግረዋል። በኢትዮጵያውያን አቆጣጠር መስከረም 26 2016 ዓ ም ሀማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለ በኋላ እስራኤል በጋዛ ወታደራዊ ዘመቻ መጀመሯ ይታወቃል። በግዛቱ በሀማስ የሚመራው የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ዩሮ 56647 ፊሊስጤማውያን መገደላቸው ተነግሯል። ድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናችሁ መረጃዎች እነዚህን ይመስሉ ነበረ ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ ና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ቸር ያሰማን ሻለውም